ሰላም ቤተሰብ እንዴት ናችሁ ደህና ናችሁ አላችሁ እንግዲህ ዛሬ ማለት ነው የሆነ ሰዓት ካለፈ በኋላ ነው የተፖስተው በጣም አዝኛ ያለው ያው እኔ ራሱ ልሰራ አላሰብኩም ነበረ ግን ምክንያቱም ማታ ማታ ስለምሰራ ኦዲንሶች ይጠብቁኛል ብዬ ነው የመጣሁት ማለት ነው እና ቤተሰብ እንግዲህ እንዳያችሁ ነው ሄርሜላ አፍቅረሽ አፍቅረዋለች መሰለኝ ለአብርሽ ስሜት አላት መሰለኝ አብርሽ ከአገር ሊወጣ ነው መሰለኝ እንዳለ ዛሬ የመጡት እነዚህ ቡችሎች ማለት ነው በመሰለኝ ነው። ከዚህ በፊት ካያችሁት እኛ ተናግረናል፣ ሩታም ተናግራለች ማለት ነው። እሱም ደግሞ የተናገረችው ምንድን ነው፣ ሄርሜላ አብርሽን ታፈቅረዋለች። ብዙ ነገር ብለናል፣ ገባችሁ አይደለ? ምክንያቱም እንደምታፈቅረው ስለሚያስታውቅባት ማለት ነው። ማንም ሰው ዘመድ እንኳን እንኳን ጓደኛ አይደለም እንኳን የሆነ እንዴት ነው የቅርብ ሰው እንኳን ያቀረባችሁት ሰው አይደለም። ገባቸው አይደል? ማንም ሰው በዚህ ልክ አይቀራረብም። በዚህ ልክ እንደዚህ አይሆንም። ገባቸው አይደል? በዚህ ልክ አይሳሳምም ማለት ነው። እናም ብዙ ነገር ተናግረናል፣ ብዙ ነገር ብለናል እኛ ማለት ነው። ነገር ግን እነሱ ምንድን ነው እያሰቡት? በፍጹም ሄርሜላ ልክ እንደ ጓደኛ፣ ልክ እንደ እህት ነው የምታቀርበው። ለዛ ነው በቃ የአብርሽን ደስታ ስለምትፈልግ ነው፣ አብርሽን እንዲጎዳ ስለማትፈልግ ነው፣ ምናምን እያሉ እነዚህ ውለት ቡችሎዎች ለሄርሜላ ያግዟት ነበረ። ሲቀጥል ደግሞ ይህንን ነገር ከየት አመጡ መሰላችሁ ትዝ ካላችሁ ባለፈው እኛ ቪዲዮ ሰራን ህፃኑ ልጅ የት ነው ብለን በሰራን በማግስቱ ሄርሜላ ያንተን መተኪያ ልጅ ስለሰጣኝ አመሰግናለሁ እኔ እናንተ እዚህ ጋር ማቆም አለብን ምናምን ብላ መጣች ገባችሁ አሁን ደግሞ ባለፈው አብርሽ ስደቱን አቆምክ እንዴ ለምንድን ነው ከሀገር ማትወጣው ምናምን አትሄድም እንዴ እንዴት ረሳሆ እንደ ምናምን ብለን ባወራ ነው ዛሬ መጡበት ገባችሁ አደ አረስቶ ነበረ እነሱ ማለት ነው ሌላኛው ደግሞ ማለት ነው ሚዲያ ላይ ሄርሜላ እንትን ልትኖ ራሷን እንትን ልታደረግ ነው ምናምን ምናምን አብርሽን ታፈቅሯለች ምናምን ብለን ስናወራ? ይሄ ሰሞን ሁለት ቀን ሶስት ቀን እሱ ብቻ ነበር እያወሩ የነበሩት፣ ብዙ ቦታ ዩቱበሮችን ላይ ቲክቶክ ላይ ማለት ነው። እሱን ሰሙና አሁን ምን ብለው መጡ? አብርሽ ለሄርሜላ ለአብርሽ ስሜት አላት መሰለኝ፣ ታፈቅረዋለች መሰለኝ፣ አብርሽ ከሀገር ሊወጣ ነው መሰለኝ። በመሰለኝ መጡ። ማን ጋር አራሷ ጋር አራሱ እንኳን ትንሽ ልታርፍ ራሱ አልሰጧትም። ገባችሁ አይደል? እኔ በጣም የማዝነው ለሩታ ነው። የእውነት ለመናገር ማለት ነው እናንተ፣ አራስ ሆነ ሰው ማረፍ አይችልም። ሁለት አመት ሙሉ ነው ሶስት አመት ሙሉ አስለቀሰዋት። ፈጣሪ ትግስት ደግሞ፣ መጀመሪያ እናትነት አሪፍ ነው አሪፍ ነው። እኛ ካለው አንፃር ከምናየው አንፃር ትንሽ ነገሮች የከባበዱ ስለሆኑ ቢያንስ እንጠይቅሽ ብለን የመጣው ምን አለ፣ ቁጭ አርጎ ራሱ ቢያወረ ማለት እሱ ልኮን ሳይሆን እሱ ላይ ያየሆነው ነገር አለ። እሱ ላይም ሌላምሱ ራሱ አይነግርኝም ሊ ባለፈ እንዳልኩሽ ነው። እኔ እኮ የሚገርመኝ ማለት ነው አብርሽ ለእናንተ ውክልና ሰጥተዋል? ለእሱ እንድትከራከሩ ሰጥተዋል? ወይስ ስለ እሱ እናንተ ማውራት ወይም ደግሞ ምን ቤት ናችሁና ነው? ሲቀጥል በሁላችሁም እንደምታውቁት ማለት ካላወቃችሁ ልንገራችሁ፣ አብርሽ ራሱ ሄርሜላን ያፈቅረታል። ልንገራችሁ ማለት ነው። ምክንያቱም ማንም ሰው ማንንም ሴት እንደ ጓደኛ የቀረበችን ሴት ማለት ነው እህቴ ናት ወይም ደግሞ ፍቅረኛ የለኝም ብላለች እኮ ከዚህ በፊት እኮ ከወንድ ጋ እንኳን ፍቅረኛ ማንም ሰው የልብ ጓደኛ እንኳን የላትም ምናምን ብሎ ለሰው አይከራከርላትም ነበረ ገባችሁ አደለ ግን እዚህ ጋር አብርሽና አንድ ሊሆኑ ሲሉ ሊታረቁ ሲሉ መሀላቸው ላይ እየገባችሁ የምታማስሉት እናንተ ናችሁ ሲቀጥል ደግሞ እናንተ ምን ቤት ናችሁ እና ነው ስለ አብርሽ መጥታችሁ ለሚስቱ የምትነግሯት ንገሩ ይህንን ንገሩ ሚስቲ አንቺን ተጭኖ መናገር ምናምን የሚችል አይመስለኝም። ለምን ሲባል እሱንን ያ የሚፈልገውን ነገር እራሱ ይናገር እንጂ እናንተ ናችሁ እንዴ የምትናገሩት? ማለት ካልነገራችሁም ምንም እንትን ሳትሉ ሳታወሩትም ከመጣችሁ ባ ሀሳቡ ናንተ እንጂ እሱ አይደለም ማለት ነው። አይ ሀሳቡ ምናምን አይደለም ሩታይ፣ እኛ የምናየው ነገር ነው። ከእሱ ጋር ነው የምንለው በዚህ ሰዓት የሚያደርገው ነገር አንዳንዴ አይተሽ የምትረጂው ነገር አለ። ያን ነገር ደግሞ የሆነ ነገር ከመፈጠሩ በፊት ቢያንስ ለአንቺ እንጠይቅስ እና ቢያንስ ነገሮችን ማቅለል ከቻልሽ ያው፣ በአንቺ በኩል ነው። የትኛውን ነገር ማቅለል የሚችለው፣ የትኛውን ነገር መስተካከል የሚችለው በአንቺ በኩል ነው። እና አብርሽ፣ ያው ብሩክን ብታወራ ደስ ይለኛል። ያለውን ነገር ግን የተሰማንን ስሜት እኛ ጋር ብቻ ሳይሆን ከኛ አልፎ ሌላ ሰው እየተፈዳ ስለሆነ ስጀመር ምን አለው ሀሳብ ምን አንቺ ጋርና አብሪሽ ጋር ምናምን ስጀመር ከኛ አልፎ ሌላ ሰው ሌላ ሰው ማን ኦዲንስ እኛ ነን እኮ እኛ ነን እኮ ያወራ ነው አደለ እንዴ? ሌላ ማንም ሰው አላወራም። ሲቀጥል ደግሞ መጀመሪያ ብለናል ሁላችንም ማለት ነው ህርምላ አብሪሽን ታበቅረዋለች ከአብሪሽ ጋር መሆን ትፈልጋለች ስንል እነዚህ ምን አሉ የውሸት ነው ምናምን ምናምን። አሁን መቶ ራሳቸው እጃ ዙር መጥቶ ማለት ነው ህርሜላ አብሪሽን ታበቅረዋለች መስለኝ ህርሜላ ለአብሪሽ እንትን አለው መሰለኝ ለመጀመሪያ ተሆኑ ወይ ወይ ነው ስዴት ነው የሚለው ነገር ማወቅ ይፈልጋልውስኑ ራሱ አይጠይቅምይህ ኮ እናንተ የሚመለከት ጉዳይ አይደለም እውነት ነው ሩታ እኛ ራሱ ባን መልስ ማለት ነው ስማርታ ሩታ ራሱ ትመልሳለች መልሱን ልንገራችሁ ማለት ነው እናንተ ምን ቤት ናችሁና ነው ምንድን ናችሁና ነው መታችሁ ሩታ የምጠይቋት እስቲ ነገሩ ምን ቤት ናችሁ እናንተ ማን ናችሁ እናንተ ማን ናችሁ ስለአብረሽ ስለ አብረሽ መታችሁ እዚጋ የምትጠይቁት ሚስቱን ማለት ነው ሁለቱም ባለትላ ናቸዋ ባልና ሚስት ናቸው ስለዚህ ሁለቱም ተነጋግረው የሚፈቱት ነገር። ሲቀጥል ደግሞ ማለት ነው ልንገራችሁ፣ ከዚህ በፊትም ተናገራለሁ። አብርሽ ገባችሁ፣ ሩታን የሚፈልጋት ከሆነ ሚስቱ ነች። ያጠፋውን ጥፋት ሰው ልኮት ሳይሆን ይቅርታ መጠየቅ ያለበት በራሱ አነሳሽነት ተነስቶ ራሱ ሚስቱን ይቅርታ መጠየቅ። ባለትዳር ነው፣ ልጅ ወልዷል። ከዚህ በኋላ ብዙ ነገር ይጠብቃል። ልጁና ሚስቱን ማኖር የሚችለው ኃላፊነት ያለው ስለ ልጁ ማሰብ ያለበት ስለ ሚስቱ ማሰብ ያለበት፣ ገባችሁ አይደለ አብርሽ ነው እ ትዳሩን የሚያስከብር ሚስቱን የሚያስከብር ልጁን የሚያስከብር ቤቱን የሚያስከብር፣ ገባችሁ። በዓል እንደ በዓል ማለት ነው። ገባችሁ አይደለ? ስለዚህ እሱ ያ ኃላፊነት ካልተሰማው፣ ከሀገር መውጣት አይደለም ለምን የፈለገ ቦታ አይገባም። ገባችሁ አይደለ? ምክንያቱም እሱ እናንተ ራሱ አወራር ለራሱ እናንተ ራሱ የምታወሩት ምንድን ነው? ገባችሁ አይደለ? ሩታ ከአብርሽ ጋር ካልታረቀች አብርሽ ሄርሜላን ይዞት ከሀገር ሊወጣ ነው። ይውጣ ይውጣ። ምክንያቱም ይሄ ነገር እንኳን ይቅርታ ብላ ገባች አይደለ፣ ይቅርታ ብላ እቤት ብትገባ እንደዚህ አይነ ነገር ጥቂት ነገር የሆነ ነገር ቢያጋጥም ራሱ ከዚህ በኋላ ማለት ነው ገባች አይደለ። ታርቆ እንኳን እንደዚህ የሆነ ነገር ቢጣሉ እንኳን ይሄ ልጅ ይሄ ሀሳብ ካለው ተመልሶ ከሄርሜላ ጋር መሆኑ ምንም ዋስትና የለው ሲቀጥል ደግሞ ተመልሶ ከሌላ ሴት ጋር መሆኑ ደግሞ ምንም ዋስትና የለው። ገባቸው አይደለ? አንድ ሰው ለቤቱ ካላሰበ ኃላፊነት ካልተሰማው ከዶተ ጋር ሲጣላ ብቻ ሌላ ሴት የሚያምረው ከሆነ ወይም ደግሞ ሌላ ሴት ይዘው ከሀገር መውጣት ካሰበ ማሰላማ መንገዱን ጨርቅ አድርገው። ገባቸው አይደለ? ይሄ ኃላፊነት የሚሰማው ወንድ አይደለም። ባልነት የሚሆን ወንድ አይደለም። የባልነት እንዴት ነው? ለባልነት ኃላፊነት የሚሰማው ወንድ አይደለም። ገባቸው ሴትን ይዞ አገር ለአገር መዞር የሚፈልግ ወንድ ነው ባል ሳይሆን ማለት ነው። ገባቸው አይደለ? ባልነት አላፊነት ማይሰማ ከሆነ ይሄድ አለቅ። በዚህ ልክ እናንተ እንደዚህ ልታወሩኝም አይገባም። ሲጀመር ደግሞስ ማነው እየተጎዳ ያለው? እኔ በእኔ ምክንያት ማን ይጎዳል? ማንስ ሊጎዳ ይችላል? ሊጎዳው አብርሃም፣ ሌላም ሰውም ደግሞ በአብርሃም ዙሪያ ደግሞ ሌላ ሰውም እየተጎዳ ነው፣ እየተጎዳ ይችላል። በእኔ እና እሱ ጉዳይ ከኔ እና እሱ ውጭ ማንም ሊጎዳ አይችልም። ገባ ይሄ ሌላ ነገር ነው። ማለት ሌላ ነገር በቃ ይሄ ሌላ ሀሳብ ወይ ሌላ ወሬ ወይ ደግሞ ሌላ ዓላማ ኖሮት ካልኖረ በስተቀር ግባ። በእኔና በሱ ጉዳይ እኔና ሱ እንጂ ልንጨቃጨቅም ልንከራከርም ልናወራውም የሚገባው፣ ሲቀጥልም ደግሞ እኔና ሱ በእኔና ሱ ጉዳይ ልንጎዳ የሚገባው እንጂ ጨራሽ ከኛ አልፎ ሌላ ሰው ሊጎዳ እንደገና እናንተ ተጨንቃችሁ መጣችሁ ልታወሩኝ። ኢቨን ምንም ሳይላችሁ ምናምን ምን ዓላማ ሊኖረው ይችላል? ሩታ እስኪ አስቢ። እኔ ምን አውቄ ዓላማውንማ እናንተ ነገሩኝ። እኔ ግርም ሌላ ነገር ብንተውቱና ማለት ነው ይቺ አራስ ሴት ናት። ቁጭ አድጋችሁ ብት ቪዲዮ ብሰሩ ሰው አያዩም? ንገሩኝ እስኪ ሩታ ማለት ነው። እንኳን ቁጭ ብላ አደለም ሽንት ቤት ገብታ እንኳን ሽንቷን እየሸናችሁ እንኳን ብሰራ ማንም ሰው ያያታል። በዚህ አጋጣሚ ማለት ነው። አራስ ናት፣ ምን አለበት ቁጭ አድርጋችኋት ብሰሩ። እሺ እያለ እሷ ቪዲዮ መስራት አይችሉም፣ እሱን እናቃለን። ግን ምን አለ ቁጭ አድርጋችኋት ብታወሯት እንኳን ማለት ነው። ሲቀጥል ደሞ ገና 15 ቀን ያልሞላትን አራት ሴት ቤት ሄዳችሁ እንደዚህ አይነት ጭንቅ፣ እንደዚህ አይነት ስለ ባል እንድታስብ እንድታለቅስ፣ ባልሽን ሌላ ሴት አፍቅራለች ምን አይነት ጥያቄ ነው? ምን አይነት ጭንቅላት ነው? እናንተ ተማርን ትላላቸው። እንኳን እስከ አስር እንኳን ሳትማሩ እስከ አስር እኮ የተማርኩት ጓደኛዬ ነው። እስከ ስምንት እኮ የተፈተንኩት አብሬ ከሱ ጓደኛ ነው። እያለችው አምጣታችሁ የምታስታውቁት እናንተ መሃይቦች ደነዞች ማለት ነው እናንተ ተምራችሁ አለ ገባቸዋል ብትማሩ ኖሮማ ለሴት ልጅ የሆነት ክብር አለኝ አለኝ የምትሉ ለእሷ ታስቡላት ነበረ። በዛ ላይ ደግሞ በአራስነት ምን አይነቶች ናቸው? ምንም አላማ የለውም። ዝም ብለው የሆነ ነገር ሊኖረው ይችላል ብለህ ትገምታለህ። ያንን አላማ ግን እኔ ላቁ አልችልም፣ ልገምት ወይም አለው እንደ ብ ልጠራጠር እችላለሁ እንጂ ላቁ አልችልም። ያንን ነገር የምታቁት እናንተ ናችሁ፣ እናንተ የመጀመሪያ አይነት ፍቅር እንዲመለስ የመጀመሪያ ፍላጎታችን ና አንቺ ጋር ደግሞ ያለው ስሜት እንደዛ ማለት ነው። የመጀመሪያ ያለው ፍቅር እንደዛ እየመሰለን አደለም። ሩታ ጋር ያለው ፍቅር የመጀመሪያው ፍቅር አደለም። አብርሽን አታፈቅረውም ወይም አብርሽን አትወደውም ወይም ለአብርሽ ቦታ የላትም። ስለዚህ ቦታ እንዲኖረው እንፈልጋል። ማስገደድ ማለት ከሆነ ይሄ ማለት ነው። ልንገራችሁ፣ አንቺ ለባልሽ ቦታ የለሽም። ባሪሽ ጋር ትደዊም ባልሽን አቶጅም ስለዚህ መደወል አለብሽ ግዴታ ነው ገባሽ አደለ እኛ የሱ ጓደኛ ነን ብሎ ልክ መጥቶ አስገድዶ እንደሚያዝ እንትን እንደሚሉት ነገር ነው እያደረጓት ያላችሁ ያሉት ማለት ነው እሱ ጋር ያለውን ስሜት እንዴት አወቃችሁ እናንተ ሲቀጥል ደግሞ መጀመሪያ እሱን ምከሩት መጀመሪያ ከሴት እንድርቅ አስቡ መጀመሪያ ስለ ሩታ እንዲያስብ አድርጉ ያስገባቸው አደለ? ያጠፋውን ጥፋት ከነፂ ጀምሮ ያጠፋውን ጥፋት ቁጭ ብሎ ተነጋግሮ እስቲ እንዴ፣ ኢቭን እንኳን አንድ ቀን በስነስርዓት መጥቶ እኮ ማለት ነው ቀላልዶ ምናምን ምናምን ነው የሚሄደው እንጂ አንድ ቀን እንኳን ማለት ነው እስቲ ሩትኔ፣ ቁጭ በይ የምናወራ ነገር አለ ብሎ እንኳን ቁጭ አድርጎ እኮ አላወራም። እንደዚህ እንደዚህ እንደዚህ ከመጀመሪያ ጀምሬ እንደዚህ አጥፍቻለሁ፣ ከዚህ በኋላ ያ ነገር አይለምደኝም ብሎ መቼ ጠይቃት ይቅርታ? ልክ ካሜራ ይዘው የመጠና ግብስ ሲልና ይቅርታ ጠይቅ ይቅርታ ብሎ እግሯ ላይ ስለወደቀ አደለም። ገባቸው አደለም። ጥፋቱን ይመንና ይቅርታ ይጠይቃል። ምንድነው? እኔ እና እሱ ጉዳይ ነው እናንተን እኮ የሚመለከት ነገሩ አይደለም ማለት ለምንድነው? በዚህ ልክ እንደዚህ እየሆናችሁ እንዳለ አልገባኝም። እኔ እና እሱ ልንጨርሰው የሚገባ ጉዳይ ሲሆን፣ እናንተ በዚህ ልክ እንዲህ መሆናችሁ ለእኔ ሁሌ ጥያቄ ነው የሚሆንብኝ። ሩታ ልክ ነሽ። እናንተ መካከል እኛ አያገባንም። ልክ ነሽ። በባልና ሚስት መሀልም መግባትም ማያስፈልገን ብሎ ከዚህ ከወጣ፣ ከዚህ መጡ በሚመጣበት ሰዓት እየደበረው ነው። ይህ ነገር ደግሞ እንዲደጋገም አልፈለግንም። እኔና ቤል አብረን የመጣ ነው ዛሬ። እንዲደጋገም ካልፈለጋችሁ እሱን ምከሩትና አስመልሱት። ገባችሁ አይደለም ያጠፋውን ጥፋት ከሴት ርቆ ሩታን እንዲያስብ አድርጉ። ሩታ ምን ታርጋችሁ ዴ አሁን የምደሞ የሚንኩኝታችሁ ነገር በድምፅ በግልጽ አውሬ ግዴላችሁ። አንደኛ ነገር አንቺና አብርሽ አንድ ላይ እንድትሆኑ እንፈልጋለን። ያው አብርሽ ብዙ ምንትን እየስትሳት ማለት ቦታ እየሰጠሽው አይደለም እሱ የሚሰማው ስሜት እየገፋሽው ምናምን እንደሆነ ነው። እሱ ነገር ደግሞ አብርሽን እየጎዳው እና ደግሞ ከሀገርም ሊወጣ እያሰበ ነው። ከሀገር የሚወጣው ደግሞ ብቻውን አይደለም ከሰው ጋር ነው እና ያንን ነገር ደግሞ አንቺ እንድታስቆሚ እንፈልጋለን። በቃ ነገሮች የሚስታከለው በአንቺ በኩል ነው ሩት። አሁን በመሀላችሁ ልጅ አለ፣ አንድ የሚያደርጋችሁ ልጅ አለ። እንደ በፊቱ የሆነ የልጅ የልጅ ነገር ይብቃና አንድ ቤት ውስጥ እንድትኖሩ እኛ እንፈልጋለን አብርሃምም እየመጣ እየከፋው ከሀገር የሚወጣው ከሌላ ሰው ጋር አይደለም እና ከሄርሜላ ጋር ይመስለኛል ሄርሜላም ለአብርሃም ስሜት ሳይኖራት አይቀርም እሳትፈቅሮም አይቀርም ይመስለኛል ይህ ግምት ነው ይህ ግምት ነው እና አሁን ደግሞ እራሴ አጠፋለሁ ምናምን ማይሆን ግፍ ትገባለሁ እያለች ነው ሄርሜላ በዚህ መልክ ደግሞ ነገሮች መቀጠል የለባቸውም ብለን ስላሰብን ነው ብለን ሲመጣ ነው ስለዚህ እሱ ከኔ ጋር ሲሆን እሷ እራሷን እንድታጠፋ እድል አመቻቸውላት ማለት እኮ ነው። በመጀመሪያ ደረጃ ኖ አንተ እንደዛ አልክ አደለም፣ ማሳቢ ነገር። ግን እሱ ከኔ ጋር ሲሆን ኦልሬዲ አታዋለች ሰው እራሷን ልታጠፋ ነው ማለት ነው። በእኔ ምክንያት ደግሞ ሰው መሞት የለበትም። እኔ ሰው ህይወት መጥፋት ምክንያት መሆን አልፈልግም። ሲቀጥል ደግሞ ሳታፈቅረው አትቀርም ወይም መሰለኝ ምናምን። ይሄ ድሮም የነበረ ስሜቷ ነው። እናንተ ልትደባብቁ ወይም እሷም ልትደባብቅ ልትሞክር ትችላለች እንጂ በዚህ ልክ ሰው ጓደኛ ነው ብሎ ማንም ከማንም ጋር እንደዚህ አይሆንም። እኔም ወንድምም ጓደኛ መመላቸው ሰዎች አሉ፣ ግን እኔ በዚህ ልክ ከነሱ ጋር እንደዚህ አይሆንም። ይገባቅ። ሲቀጥል ደግሞ እንደዚህ ፊታችሁ ማሸትታችሁ ማለት ነው። አሁን እሺ፣ አሁን ይሄ ጫትቃሚው የሩታ ጓደኛ ነው እንበል፣ የባሏ ጓደኛ ነው፣ ሰው ነው አይደለ? ይህም ደግሞ ብሩኬ የተባለውም ደግሞ የሩታ ጓደኛ ነው። የባሏ ጓደኛ ማለት ለሩታም የጓደኛ ነው። እሺ። ሩታ ከነሱ ጋር ትሳሳማለች። ሩታ እንደፈለገች ትታሻሻለች። እስኪ ነገሩኝ። እስኪ ከነሱ ጋር እንደዚህ ብትሆን አብርሽ ምን ይሰማዋል? ኢቭን የአብርሽን ጓደኛ እንዳለ ማለት ነው። ከነሱ ጋር ሩታ እንደዛ ብትሆን ልክ እንደ ርሜላ ማለት ነው። ምን ይሰማዋል? ሎርማን ጓደኛ ነው ትላላችሁ? ንገሩኝ እስኪ። ሲቀጥል ደግሞ ስለ አብርሽ መታችሁ፣ አብሪሽ ራሱ መጥቶ ይናገራት። ገባችሁ አይደለም? ራሱ አፍ አለው፣ አፉ ድፍን አይደለም። ገባችሁ አይደለም? ስለዚህ ራሱ አፍ አለው፣ መጥቶ ይናገራት። ሲቀጥል ደግሞ እሱ ሀሳቡ እንደዛ ከሆነ ከሚስቱና ከልጁ አስበልጦ ጥፋቱን አምኖ ሚስቱን ሳይጠይቅ በስነ ስርዓት፣ ቁጭ አድርጎ ሳያወራት በዛ ላይ አራስ ሆና ጥሏት፣ እሄዳለሁ እመለሳለሁ ወደ ስደት ካለ መንገዱን ጨርቅ አድርጎ ይጓዝ። ገባችሁ? እኔ በፊትም አሁንም ወደፊትም የማይቀየር አቋም እንዳለኝ ታውቃላችሁ፣ ከድሮም ጀምሮ ማለት ነው። እኔ እነሱ አንድ ላይ ሊያደርገን የሚችለን ነገር ወይም የሚኖረን ጉዳይ ልጃችን ብቻ ነው። ከባለን በልጃችን ጉዳይ ሊፈልገው ነገር ሊያደርግ ይችላል፣ ሊመጣ ይችላል፣ ሊያወራ ምናምን ምናምን። ከዛ ውጭ ባለው ነገር ግን የራሱ ሕይወት ነው የራሱ ላይፍ ነው፣ አይመለከተኝም። ስለዚህ ሂዳችሁ ንገሩት፣ ለእሷም ንገሯት፣ አብረን አንሆንም ብላለች። ስለዚህ አትጎጂም፣ እራስሽንም አታጠፊም ብላችሁ ንገሯት፣ ለእሱም ለእሷም። እሺ ከሀገር ሊወጣ ደግሞ ካሰበ ማለት ነው፣ ይሄዱ ሁለቱም አንድ ላይ ገብተዋል እኔ እስቲ ጠይቋት ብላችሁ አላከንም አላችሁኝ። ሊወጣም ሊያስብ ነው። ዛሬም እንደገና ብናስተካክለው ነገም ሌላ ሰው እየመጣ ቢያቦካሉ ይመስለኝ እሱ እውነት ነው ሲጀምር ማለት ነው። እዚህ ጋ ልንገራችሁ ልንገራችሁ ማለት ነው። እዚህ ጋ አብርሽ ራሱን እስካላስከበረ ድረስ ሚስቱን እስካላስከበረ ድረስ ሚስቱ ስትሰደብ፣ እንደፈለገች ስትደረግ ዝም የሚል ከሆነ ማለት ነው ሩታ ይቅ እኔ ሩታና አብርሽ ቢታረቁ ደስተኛ ነኝ። ገባቸው አደለ ሁለቱም አንድ ላይ ሲሆኑ ደስ የሚሉት ሲቀጥል ግን አብርሽ መቼም ደሞ ጥፋቱን አምኖ ሩታን ጠይቆ ወይም ደግሞ ከዚህ በኋላ አብሮ ሆኖም ደሞ አብርሽ ጥፋቱን ማጥፋት ካላቆመ ያው ነው። እንደ ሄርሜላ አይነት ሴቶች ድጋሚ መጥቶ የአብርሽና የሩታን ሕይወት ማጥፋታቸው ምንም ዋስትና የለም። ገባቸው ያጠፋሉ። ገባቸው ስለዚህ አብርሽ መጀመሪያ ትክክለኛ ህይወት ወይም ደግሞ ባለትዳር ነኝ ብሎ ማሰብ ይቻል መጀመሪያ ስለ ልጁና ስለ ሚስቱ ያስብ ገባችሁ ኃላፊነት እንደሚሰማው ወንድ ያስብ ባልነት ያስብ ከዛ በኋላ ነው እሺ ገባችሁ አለ ከሩታ ከመታረቅ ያለበት ወይም ደግሞ ወደ ሩታ መምጣት ያለበት እሱ አሁን እንደዛ አይደለም እያሰበ ያለው ማለት የእናንተ አቋም ነው ለማላችሁ። በዚህ ሰዓት ብዙ ነገር አይታችሁበታል ጓደኞቻችሁ። እሺ የኛ አቋም ሌላ ነገር ሊሆን ይችላል፣ የኛ አስተሳሰብ ሌላ ነገር ሊሆን ይችላል። እንደዛ ከሆነ ማለት ነው እሱ ይሄንን ነገር አያውቅም። ነገር ግን እናንተ መታችሁ በዚህ ጉዳይ በጣም እያወራችሁ ነው ምናምን። ከዚህ ጓደኛ ያው በምናየው ነገር ነው ቀድሞ አንቺ ጋር መምጣት ስላለብን ነበረ ያው እሱ ላይ ቀድሞ እሷ ጋር መጡ። ከዛ በኋላ ትዳርሽን ትፈልገልሽ አትፈልግም፣ አብርሽን ትፈልገልሽ አትፈልግም። ስለዚህ ሄርሜላን ይዘውት ከሀገር ሁሉ ይወጣ ስለሆነ ለምነሽ ከአብርሽ ጋር ሆኜ ነው አይደል? የእኔ ቤተሰብ ቪዲዮና ያላያችሁት ላይ ገብታችሁ ሩታ ቤት ዩ ታይሙ በጣም እኔ እንጃ አላውቅም። ስለእነሱ ቪዲዮ ባወራ በጣም አይበቃኝም። አንድ ሰዓት እራሱ አይበቃኝም ማለት ነው። በተረፈ ሰላማችሁ ይብዛልኝ። ባይ ባይ።